በዛሬ ውዕለት በስደተኛ ላይ እየተካሄደ ያለውን ከፍተኛ አፈሳ በተመለከተ በትራምፕ አስተዳደር እና በፍርድ ቤት መካከል ያለውን ሰጣ ገባ እንመለከታለን። ትራምፕ የጦርነት ጊዜ የወጣን ሕግ ስደተኛን ለማፈስ እና ለማባረር እየተጠቀሙበት ነው። ይህ ሰሞኑን ትልቅ ውዝግብ ሆኗል፣ በፍርድ ቤት በዳኛ እና በትራምፕ አስተዳደር መካከል በትራምፕ ደጋፊዎችን በሪፐብሊካን ደጋፊ በሆኑ ሚዲያዎች እና በዲሞክራት ደጋፊ ወይም ጸረ ትራምፕ በሆኑ ሚዲያዎች መካከል ከፍተኛ የዜና ሽፋን እያገኘ ያለ መረጃ ነው። በዚህ የጦርነት ሕግ የትራምፕ አስተዳደር እንደሚለው ወንጀለኛ የሆኑ ወይም ሕገወጥ ስደተኞች ብቻ ሳይሆኑ በዚህ ውስጥ በፍጹም ሚና የሌላቸው ኢኖሰንት የሆኑ ስደተኞችም ሊባረሩ ይችላሉ። ይህ ሕግ ያለ አግባብ እየዋለ ነው የሚል ነው። በዳኛ ጀምስ ቦዝበርግ በዋናነት ለተቃውሞ የተነሳው እና በፍጥነት የትራምፕ አስተዳደር ይህንን ማባረር እንዲያቆም ትእዛዝ የተሰጠው። ይህንን በስፋት እንመለከታለን። አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ስልክ ቁጥር ነው። የዲያስፖራ ሚዲያ ኔትወርክ በቴሌግራም ታገኙናላችሁ። በቀጥታም ብትደውሉ ድምፅ መልእክት በጽሁፍ ብታስቀምጡም ምላሽ ለመስጠት እንሞክራለን። በተጓዳኙ ደግሞ ስድስት አራት ስድስት ሶስት ሁለት ስድስት ሶስት አንድ አራት ሰባት ስክሪኑ ላይ የምትመለከቱት ስልክ ቁጥር በካሻፕና ዜል መርዳት ለምትፈልጉ ሰዎች የተቀመጠ ነው። በዚህ ላይ ሰሞኑን የተወሰኑ ሰዎች እገዛ አድርገዋል። በሜሴጅም የደረሰኝ አለም ምስጋና ለማቅረብ እወዳለሁ። እግዚአብሔር ይስጥልኝ። ሁላችንም ስንተባበር ነው ማደግ፣ ማሻሻል፣ መለወጥ የምንችለው ስህተትም ቢኖር ማሻሻል የደከመ ነገር ቢኖር ማጠናከር የሚቻለው እርስ በርስ በመተጋገዝ ነው ብዬ አምናለሁ። በነገው ዕለት በሰሞኑን ያቀረብኩት ዜናን በተመለከተ ሰለሞን አርያን፣ እሱን ሄጄ ነገ እስር ቤት ጠይቀዋለው። ከዛ በኋላ ያለውን መረጃ ደግሞ ወደ እናንተ አቀርባለሁ። ዛሬ በዋናነት የትራምፕ አስተዳደር እና የአሜሪካ ፍርድ ቤት መካከል ያለውን ሰጠጋባ እንመለከታለን። የስደተኛ ጉዳይ ስለሆነ ነው ይህንን የማነሳው። የፎክስ ሪፐብሊካን ደጋፊ የሆነ ሚዲያ ነው። የእነሱን እን አብደዋል ማለት ይቻላል። ትራምፕ ከ238 የሚሆኑ የቬኔዙዌላ የጋንግ ሜምበር ማፊያዎች ወንበዴዎች እዚህ አሜሪካ ውስጥ ተደራጅተው መስመራቸው እስከ ቬኔዙዌላ ካራካስ ድረስ የሚደርስ ሰንሰለት ያለው ገንዘብ ተከፍሏቸው ሲፈልጉ ሰው የሚገሉ ምክንያቱም ህገወጥ ስደተኛ ስለሆኑ የሚጠየቁበት የሚያዙበት ምንም መንገድ የለም። እነዚህ ወንጀለኞች ተከፍሏቸው ሰው ይገላሉ፣ ኪድናፕ ያደርጋሉ፣ በርካታ ወንጀሎች አሜሪካ ውስጥ ይፈጽማሉ። አደንዛዥ እጽ ማዘዋወርን ጨምሮ ነው የትራምፕ አስተዳደር ክስ። እነዚህ ቲዲኤ የሚባሉ ይህን ወንጀል ብቻ ሳይሆን የሰው ቤት ሰብረው ገብተው ይኖሩበታል፣ አፓርትመንት የመንግስት ወይም አንዳንድ ሰዎች የራሳቸውን ቤት ትተው፣ ስኳርርስ ይባላል። ያ ማለት አንድ ሰው ቤት እንዲሁ ያለ አገልግሎት የተቀመጠ ቤት ካለ ሰብሮ ከገባ መኖር ይችላል ከዛ በፍርድ ቤት ነው ባለቤቱ መታገል የሚችለው። ይሄንን ዴንቨር ውስጥ በስፋት ፈጽመውታል። ቲዴ ትሬንድ ዳራጓ እነዚህ የጋንግ ሜምበሮችን የትራምፕ አስተዳደር በአይሲኢ እንደውም በኤፍቢአይ ጭምር እያሳደደ እያደነ እስር ቤት እየወረወረ ከዛ በኋላ ከዚህ ከአሜሪካ እያባረረ ነው። ቬኔዙዌላ አትቀበለም በቬኔዙዌላ እና በአሜሪካ መንግስት መካከል የፖለቲካ ግንኙነት ያው የሻከረ ነው። የሻከረ ብቻ ሳይሆን የተበጠሰ ነው በሁለቱ ሀገር መካከል። ስለዚህ ለትራምፕ አስተዳደር ዋነኛ አማራጭ የሆነችው ኤልዛልቫዶር ናት። ኤልዛልቫዶር ደግሞ ም ኖቶሪየስ ፕሪዝን በጣም በዓለም ላይ ከፍተኛ በጣም የሚያስፈሩ እሱን በተመለከተ ሌላ ዝግጅት አቀርብላችኋለሁ። በጣም የሚያስፈሩ ወንጀለኛ ኤልዛልቫዶርን ያራቆቱ ኤልዛልቫዶርን የመሩ ማለት ይቻላል፣ በቃ ሀገሪቷን የተቆጣጠሩ ወንጀለኞች፣ በጣም የተደራጁ ወንጀለኞች ያሉበት ሀገር ነበር ኤልዛልቫዶር። ፕሬዚዳንት ናይብ ቡኬሌ የተባሉ ፕሬዚዳንት ከመጡ ወዲያ ግን በደንብ ጦር ሰራዊታቸውን፣ ፖሊስ ብቻ አይደለም፣ ጦር ሰራዊታቸውን ሁሉ በማሰማራት ተጋፈጧቸው። ይሄ ሜክሲኮ ላይ ተሞክሮ ነበር። ሜክሲኮ የሀሽሽ የአደንዛዥ ዕፅ ዝውውር ድራግ ዲለርስ ከፍተኛ ካርቴል በተለይ ሲናሎዋ የሚባለው እና ኤልቻፖ ጉዝማን ያሉበት ግዛት ነው። እዛ ድረስ ሁሉ ልክ እንደ አንድ አማጺ ቡድን ነው የሚዋጉት። አማጺ ብቻ ቡድን ሳይሆን የተደራጁ ናቸው። መንግስት ውስጥም ሰርስረው የገቡ ናቸው። መንግስት ውስጥ የእነሱ ሰዎች አሉ፣ ፖሊስ ውስጥ አሉ፣ መከላከያ ውስጥ አሉ፣ ደህንነት ውስጥ ሰው አላቸው። ሞክረው የሜክሲኮ ፕሬዚዳንት ፎክረው ተመርጠው ፌል አድርጓል። አልተሳካም። አሁንም ሜክሲኮ የአደዛዥ እጽ መናኸሪያ ናት። ሜክሲኮ ውስጥ ሳይሆን ዋናው ንግድ ያለው ደግሞ አሜሪካ ውስጥ ነው። ወደ አሜሪካ ማስገባት፣ ወደ አሜሪካ ብቻ ሳይሆን ኤል ቻፖ ጉዝማን ቢሊዮነር የሆኑት አሜሪካ ማስገባት ብቻ ሳይሆን አውሮፓ ውስጥ ድረስ በመርከብ ወደ ኤዥያ ጭምር በመላክ ነው። ኤልዛልቫዶር ደግሞ ከፍተኛ ጋንግ ሜምበር ኤም 13 የሚባሉ አሉ። ኤም እነሱን ነይ ቡኬሌ ተጋፍጦ እንዳለ ጠቅልሎ እያንዳንዱን መንደር ለመንደር ጦርነት ገጥመው አጽድተው፣ ከፍተኛ እስር ቤት በጥበቃው አጥሩ የዘመናዊነቱ ቪዲዮ ምኑ በሚገርም ሁኔታ እነዛን ስደተኞች አጉረዋቸዋል ወንጀለኞችን አጉረዋቸዋል። ኤም ተርቲን የሚባሉትን አገሩን የሚመሩ የተቆጣጠሩ የነበሩ ነው። ኤልዛልቫዶርን እና እነዚህ እስረኞች ወንጀለኞች ስልጠና ይሰጣቸዋል። ትምህርት፣ ሙያ ትምህርት ይሰጣቸዋል። እዛ ጥበቃው ቀላል አይደለም። አንድ ለአንድ ነው ወታደር የተመደበላቸው ትራምፕ ቲዲኤን የቬኔዙዌላን ጋንግ ሜንበሮች ወደ ኤልዛልቫዶር ለመላክ ተስማሙ። ኤልዛልቫዶር ለመቀበል በደስታ ሳን ሳልቫዶር ዋና ከተማዋ በደስታ ናይቡኬሌ ቡኬሌ ተቀበሉ። ለምን አሜሪካ 6 ሚሊዮን ዶላር ይህ እነዚህ 238 ወንጀለኞች በመቀበሏ አሜሪካ ስድስት ሚሊዮን ዳላር ለኤልሳልቫዶር ለናይ ቡኬሌ ትሰጣለች። ናይ ቡኬሌ ምን አሉ? በደስታ ለአሜሪካ በጣም ትንሽ ብር ናት፣ ለእኛ ግን ከፍተኛ ነው ብለው እነዛን እስረኞች ተቀበሉ። ሆኖም ግን እነዚህ እስረኞች እነዚህ ወንጀለኛ የተባሉ ስደተኞች ከአሜሪካ ተጭነው ሊሄዱ ሰዓታት ሲቀረው የአሜሪካ ሲቪር ሲቪል ራይት ግሩፕ አለ፣ የሰባዊ መብት ግሩፕ እነሱ ይህንን ተቃወሙ። ለምንድን ነው ትራምፕ የተጠቀሙት? በ1798 የወጣ ዋር ታይም የጦርነት ህግን ስደተኛ ለማባረር ተጠቀሙ። ይሄ እንዴት ይሆናል? ይሄ የሰባዊ መብት ጥሰት ነው አንደኛ ኤሊየንስ ኢነሚስ አክት ማለት የውጭ ሽብርተኞች ወይም የውጭ ጠላቶች ሕግ የወጣው በ1798 አሜሪካ ከፈረንሳይ ጋር ጦርነት ውስጥ እገባለሁ ብላ ባሰበችበት ወቅት ነው። የጦርነት ጊዜ ሕግ ነው። ስለዚህ የነዛ አሁን ለምሳሌ በወቅቱ ከፈረንሳይ ጋር ሲዋጉ እዚህ ፈረንሳዮች ተሰግስገው ተከምረው እንዲቀመጡ አትፈልግም። ያ ህግ 1812 ከካናዳ ጋር በጦርነት በገጠመች ጊዜ፣ በተለይ ግን ሁለተኛው ዓለም ጦርነት ጊዜ ጃፓኖችን፣ ጣሊያኖችን፣ ጀርመኖችን ያኔ በአንድ ጎራ የተሰለፉ ነበሩ። ያን የተጠቅመበታለች አሜሪካ የቆየ 227 ዓመት የወጣ ከወጣ የዚህን ያህል ዓመት ያስቆጠረ ህግን ስደተኛ ለማባረር ትራምፕ እየተጠቀሙ ነው። እንዴት የጦርነት ህግ ስደተኛን ለማባረር ይውላል? ነው ኤሌንሲ ነው የሚሳክት። ይሄ ቫዮሌት ያደርጋል፣ ህግን ይጥሳል፣ የወጣበትን አላማ ይጥሳል። ስለዚህ አስተዳደሩ የአሜሪካን ህግ የአሜሪካን ህገ መንግስት እየጣሰ ነው። በፍጥነት መቆም አለበት። ይህንን የሰብአዊ መብት ቡድኑ ነው የከሰሰው፣ የአሜሪካን ሲቪል ሊበርቲስ ዩኒየን ሊ ገልነር እኚህ ሰውዬ ዋና ሄድ ናቸው። ገለርት ትራምፕ አስተዳደር ጓንታናሞ መውሰድ ጀምሮ ነበር። ጓንታናሞ እሱን እየከሰሱ እያለ የትራምፕ አስተዳደር ቶሎ ጓንታናሞ ያሉ እስረኞችን ጥቅልል አደረገና ወደ ኤልሳልቫዶር ለመላክ ተስማማ። ያኔ ነው እንደገና ፍርድ ቤት ሂደው የከሰሱት። ማንን? ትራምፕ መንግስት። እንግዲህ የህግ ሀገር መሆኑን የምታውቁት በዚህ ነው። አሜሪካ የአሜሪካ ሲቪል ሊበርቲስ ዩኒየን ነው፣ ኤሲኤልዩ ከሳሹ። ወዲያው ቺፍ ጀጅ የሆኑት ጄምስ ቦስበርግ ቅዳሜ ዕለት በአፋዊ ኦራል የሆነ ትዕዛዝ ሰጡ። በረራው እንዳይሄድ ሪፖርት እንዳይደረጉ ተባለ። ወዲያው ይህንን የሰሙት እንግዲህ ዲፓርትመንት ኦፍ ጀስቲስ አለ፣ ያው እኛ ፍትህ ሚኒስቴር እንደምንለው የፍትህ ዲፓርትመንቱ፣ ይህንን በዋናነት የሚፈጽመው አይስ ወይም ኢሚግሬሽን ከስተምስ ኢንፎርስመንት፣ ወዲያው አጠዳድፈው አውሮፕላኑን እንዲበር አደረጉት። ኦራሉ በአፍ የተሰጠው ትዕዛዝ በጀጁ በዳኛው ወዲያው በጽሁፍ ፋይፍ ፒ ኤም ላይ ደረሰ። ሳተርዳ ቅዳሜ ሲደርስ አውሮፕላኑ ሂዷል። አሁን ክርክሩ እዚህ ጋር ነው እንግዲህ ጄምስ ቦስበርግ በቃል የሰጡት ትዕዛዝ ተፈጻሚ አይሆንም፣ ሕጋዊነት የለውም ነው የትራምፕ አስተዳደር መከራከሪያ። ምን አሉ? ናይብ ቡኬሌ የኤልሳልቫዶሩ ፕሬዚዳንት ኦፕሲ ቱ ሌት አሉ፣ ትዊተር ላይ ወይም ይሄ ኤክስ የሚባለው የኤለን መስክ ማህበራዊ ሚዲያ መድረክ ማለት ነው። ለምን የእሳቸው የዳኛው ትዕዛዝ ሳይፈጸም እነዚ ሰዎች ኤልሳልቫዶር፣ ሳን ሳልቫዶር አውሮፕላኑ አርፈዋል፣ ዲፖርት ተደርገዋል። ከነዛ ውስጥ አምስቱ እንዲቀሩ ተደርጓል። እንግዲህ የአሜሪካ ሲቪል ሊበርቲ ዩኒየን በዚህ ህግ ምክንያት ያለ አግባብ ይጠረዛሉ፣ ይባረራሉ የተባሉ ሰዎች መካከል አምስቱ አሉ መሰለኝ። አምስቱ አልሄዱም። ግን እንዴት የዳኛ ህግ ይጣሳል? ሌላው ደግሞ አሁን ውዝግብ ሆኗል። ሪፐብሊካኖች ዳኛውን እየኮነኑ ነው። ሌፍት ዊንግ ነው፣ የዴሞክራት ደጋፊ ነው፣ ሚስቱም እንደዛ ናት። ብዙ ብዙ ዳኛው ላይ ስም እየተለጠፈ ነው። አንድ ዳኛ ምን ያመጣል ብላለች ደግሞ የአሜሪካዊ የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቨት፣ አንድ ዳኛ ከአሜሪካ በላይ አይሆንም አንድ ፔኒ ይሄ እኛ ምንድን ነው የምንለው፣ የድሮ ሳንቲም ዱዲ እንኳን አይደለም፣ ነጩ ሳንቲም ከአንድ ዶላር ላይ እንደመነሳት ነው። ስድስት ሚሊዮን የምንከፍለው ለኤል ሳልቫዶር ከአሜሪካውያን ህይወት እና ደህንነት አይበልጥም። ከፍለንም ቢሆን እንደነዚህ ያሉ ወንጀለኞች ይሄዱበታል። እንግዲህ ትራምፕ የቀሰቀሱት አቧራ አራግፈው ያወጡት ለመጠቀም ያወጡት ህግ ለጦርነት የነበረ ህግ ነው። ስደተኛ ለማባረር እየዋለ ነው። አሁን የሰብአዊ መብት ቡድኖች መከራከሪያም ተገቢ ነው። የጦርነት ጊዜ ህግን መጠቀም ከተቻለ፣ በቀላሉ ሪፐብሊካኖች ወይም የትራምፕ አስተዳደር የጠላውን ሰው ሁሉ ይህን ህግ ተጠቅሞ ያባረራል፣ ነው ዋናው መከራከሪያ። የተወሰነውን የፎክስ

ዳኛው ያንን በጽሁፍ ህግ ሲሰጡ አውሮፕላኑ ሂደዋል። በትራምፕ አስተዳደር በዋናነት ምክንያት የተቀመጠው አውሮፕላኑ ሂደዋል፣ የውጭ አየር ክልል ውስጥ ገብተዋል። ዳኛው ደግሞ የአሜሪካ የፍርድ ቤት ሀይል ህግ፣ የህጉ ሀይል የአውሮፕላኑ የውጭ አየር ክልል ገባ አልገባ የሚል አይደለም፣ አውሮፕላኑ ዞሮ ይመለስና እነዚህን እስረኞች ይመልስ የሚል ትዕዛዝ ነው፣ መፈጸም ነበረበት የሚል ነው። በዚህ ምክንያት ስላልተፈጸመ እዚህ እኚህን ዳኛ ራሱ ከዚህ ቦታ ለማንሳት ጥረት እያደረገ ነው የትራምፕ አስተዳደር። በኃይሉ የፕሬዚዳንቱ ኃይል የስልጣን የስልጣን ኃይል የመጠቀም ኃይል ብዙ ቢሆንም፣ በተመሳሳይ መልኩ ደግሞ የአሜሪካንን ህገ መንግስት እየጨፈለቁ የሚፈልጉትን የጠሉትን ሁሉ የሚያባረሩበት እንዳይሆን ነው ስጋቱ። በዚህ ምክንያት ዳኛው ስንት አውሮፕላኖች ወጡ ከአሜሪካ ቅዳሜ ዕለት ይሄ ብራራ ይህን እንግዲህ ሰኞ ማክሰኞ እነዚህ ቀናት ላይ እየተወያዩበት ያሉ ጉዳዮች ነው። ይህንን ትእዛዝ ሰጥተዋል። ሰኞ ዕለት ይሄ በፍጥነት ይመለስ ነው። በተለይ በሕገ መንግስቱ ተንተርሶ እነዚህ ሰዎች ይዞ የወጣ አውሮፕላን ቁጥር ስንት ነው? ስንት ሰዎች ናቸው በእያንዳንዱ አውሮፕላን የወጡት? ስንት አውሮፕላን በሚለው ውስጥ አለ። የምን ሀገር ዜጎች ናቸው እነዚህ አውሮፕላኖች ይዘው የሄዱት በስንት ሰዓት ነው? አውሮፕላኑ የተነሳው፣ እነዚህ ጥያቄዎች ይመለሱልኝ ብለዋል ጄምስ ቦስበርግ ወይም ፍርድ ቤቱ። ከፍተኛ ጦርነት ነው፣ ቀላል አይደለም። እነዚህ እንግዲህ ምንድን ነው፣ ምን አይነት ፋይቶች ነው የሚፈጥሩት የሚል ነው። በደንብ በሌላ ዜና ተብራርቷል። ይሄ ለምሳሌ ይህንን ዜና

እንዳለ በቃ በዳኛው ሴክሬታሪ ኦፍ ስቴት የሆኑት ማርክ ሩቢዮ ጭምር የናይ ቡኬሌን ኦፕሲ ቱ ሌት የሚለው በጣም ዘገያችሁ የሚለውን ትዊት ሪትዊት አድርገውታል። አንድ ዳኛ አሜሪካ ስጋት የሆኑ ሽብርተኞችን እንዳይሄዱ እንዳይባረሩ ለማድረግ የሚያደርገው ጥረት ተቀባይነት የለውም። እነዚህ እነዚህን ምላሾች ናቸው። ይህን በተመለከተ

ለጦርነት ነው። አሁን ጦርነት ምንም የለም። የውጭ ሀገር ጋር ከማንኛውም ሀገር ጋር ጦርነት ውስጥ አይደለችም አሜሪካ። ይሄ የስደተኞችን መብት ይነፍጋል ነው። እንግዲህ ለስደተኛ የሚቆም ሕግ አለ። ለሰዎች መብት የሚቆሙ ብዙ ድርጅቶች አሉ አሜሪካ። በዚህ መልኩ እየተከራከሩ ነው። ትራምፕ ግን ወይም አስተዳደራቸው አጠቃላይ አሁን ያለው ስርዓት ምን ያህል ስደተኛን ለማባረር ብዙ ምክንያቶች ቀዳዶች እየፈለገ እንደሆነ ያሳያል። ሽብርተኞች ናቸው እነዚህ ሽብርተኞች ይባረሩ፣ ትክክል አሜሪካ። እነዚህ ሁሉ ሽብርተኞች ስደተኞች ቢወጡ አሜሪካ ውስጥ የወንጀል አይነቱ የት ነው? በስደተኛ የሚፈጸም ነው በእውነት ብዙ ወንጀል? ባልቲሞር ብንሄድ፣ ሚቺጋን ዴትሮይት፣ ወይም ሜምፊስ ቴኔሲ፣ ዲሲ ዋይት ሀውስ ያለበት ትራምፕ የተቀመጡበት ከተማ ብንሄድ ያሉ ከፍተኛ ወንጀሎች የሚፈጸሙት በስደተኛው ነው ወይስ በአሜሪካዊው ነው? ወይስ ይሄኛው እንታገሳለን የስደተኛውን ግን አንታገስም ነው? ብዙ ጥያቄዎች ይነሳሉ። ይህን በተመለከተ ግን ስደተኛው እነዚህ የመጡበትን ነገር አውቆ በብዙ መልኩ ጥንቃቄ ማድረግ አለበት። ይህንን ያመጣሁት እየተካሄደ ያለው አፈሳና ጥረዛ ምን ያህል ጠንካራ እንደሆነ ምን ያህል ፍርድ ቤት ጋር ሁሉ ግብግብ የተያያዘበት እንደሆነ ይህንን እያየን እየተገነዘብን፣ ኑሯችንን በሰው ሀገር ስናደርግ በተለይ ወረቀት የሌላችሁ ገና መልክታችሁም የተቀመጣችሁ ሰዎች ወይም የመኖሪያ ፍቃድ ብቻ ያላችሁ ሰዎች መብትና ግዴታችሁ ምንድን ነው? የሰው ሀገር ነው ያላችሁት። ምን ማድረግ አለባችሁ የለባችሁም የሚለውም በጥንቃቄ እንድታዩና እንድትጠነቀቁ ነው ይህንን ያስተላለፍኩት። በዝርዝር ብንገባ ብዙ ነገሮች ይነሳሉ እና የ6 ሚሊዮን ዳላር የተከፈለው ከ200 በላይ የቬኔዙዌላ ስደት ስደተኛ ወይም ሕገወጥ ስደተኛ የሆኑ በተለይ በወንጀል ውስጥ ያሉ ሽብርተኛ ተብለው የተፈረጁ ወደ ኤልዛልቫዶር እንዲገቡ ተደርጓል። ስድስት ሚሊዮን ተከፍለዋል። ገና ይቀጥላል፣ በተጠናከረ መልኩ ይቀጥላል። ምክንያቱም ትራምፕ የተመረጡት ይህንን አስፈጽማለሁ ብለው ነውና፣ እንጠንቀቅ፣ መንገዳችንን እንጠብቅ፣ እርስ በርስ መረጃ እንለዋወጥ የተከታተላችሁት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ በተለያዩ መሰናዶች ብቅ ብቅ ላለሁ የምታበረቱኝ ሰዎች ከልብ አመሰግናለሁ በስልክ ቁጥር አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ላይ መልእክታችሁን በቴሌግራም በቀጥታ መተው ትችላላችሁ ካነሳው ጥሩ ነው አንዳንዴ ሳይመቼ ላላነሳ እችላለሁ ሆኖም ግን ቮይስ ብትተዉ ቴክስት ሜሴጅ ብትተው ጥያቄዎቻችሁን ለመመለስ ወይም የሚመልሱ ሰዎች ጋር ለማገናኘት እሞክራለሁ። ይሄ ሁሉ እንግዲህ ጊዜ ተርፎኝ ሳይሆን የሚዲያው ዓላማ ነው ብንረዳዳ ጥሩ ነው የሚል ነው። ወገኖችን የኔ የምላቸውን በምችለው አቅም ባለኝ እውቀት ብረዳው እና መንገድ ባሳይ ለእኔ ደስታ ስለሆነ እና ለሌሎችም ምሳሌ ይሆናል በማለት ነው። እና እናንተም ይህንን ስታደርጉ እርስ በርስ የተጋገዝን እንሄዳለን ማለት ነው። በጥቂቱ የሚጀምር ነገር ትልቅ ደረጃ ይደርሳል ብዬ አምናለሁ። በ646323147 ሚዲያውን ደግሞ ማገዝ ትችላላችሁ ካሻፕና ዜል አለው የምትችሉ ብትረዱ ባታመነቱ የምትችሉትን በአቅማችሁ። ባለፈው እናት አለም፣ ኃይለኛው የምስራች ታዬ እንዲሁም ለምለም ብርሃኔ እነዚህ ሰዎች ሚዲያውን በማገዝ የራሳቸውን አስተዋጽኦ አበርክተዋል። በአደባባይ ላመሰግናችሁ እወዳለሁ። በሪሜዲ ታክስ ሰርቪስስ ማስታወቂያ ዲያስፖራ ሚዲያ ኔትወርክ ላይ እንዲተላለፍ አድርጓል። ይሄ ደግሞ ሚዲያውን በማመን ለኮሚኒቲ እርስ በርስ መተጋገዝ አለበት ብሎ በማመን ነውና የተደረገው ገና ከጅምሩ ማስታወቂያ እዚህ ላይ ይታይ ብሎ እምነት በመተው ሬሜዲ ታክስ ሰርቪስስ ማፉዝን ላመሰግነው ወዳለው ጾም ላይ ነው። ማፉዝ በአደባባይ አንተንም አመስግኛለሁ። ሁላችሁም ስለተከታተላችሁኝ ከልብ አመሰግናለሁ። ዲያስፖራ ሚዲያ ኔትወርክ በሌላ ዝግጅት ይመለሳል። ጤና ስጥልኝ፣ ሰላም ሆኑልኝ ብያላችሁ።